ሰላም ሰላም! ውድ የፒኬቲዩ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። እንደተለመደው በአዋጭ ቢዝነስ እንዲሁም ደግሞ በሻንጣ ስራ ላይ ዱባይ፣ ቻይና፣ ህንድ ኬንያ እያል በጣም ብዙ ቪዲዮዎችን ሰርቼላችኋለሁ። ሁሉም መነሻ ሀሳባቸው ከመቶ ሺ እና ከዛ በላይ ነው። አሁን ላይ ግን ከሀምሳ ሺ ብር ጀምሮ እዚሁ ሀገር ውስጥ ወደ ውጭ ሀገር ሳትወጡ የምሰሩትን በጣም ምርጥ አዋጭ ቢዝነስ ሀሳብ ይዤላችሁ ቀርብ ያለው ማለት ነው። ይህንን ሀሳብ በጣም ብዙዎቻችሁ ስጠይቁ ነበር በኮሜንትም እንዲሁም በቴሌግራምም የኬንያው ላይ በተለይ በጣም ብዙ ሰው ካወራችኝ በኋላ መነሻ እስከ መቶ ሺህ ብር ቢኖራችሁ ከመቶ ሺህ ብር በላይ ቢኖራችሁ ያዋጣል ብዬ ስነግራችሁ ከሀምሳ ሺህ ብር ጀምሮ ብንሰራ ውስጥ ብላችሁ ጠይቃችሁኛል። ከሀምሳ ሺህ ብር ጀምሮ ብትሰሩት የኬንያው የማዋጣት እድል አለው። ነገር ግን ደና ነገር ይዛችሁ ለመምጣት ከመቶ ሺህ ብር በላይ ቢሆን ያዋጣል። አሁን ላይ ግን ይላችሁ የቀረብኩት አዋጭ ቢዝነስ ፕሌሊስት ላይ አዲስ ቪዲዮ ነው። እሱም ከሀምሳ ሺህ ብር በጣም በበቂ ሁኔታ ከሀገር ሳትወጡ እዚሁ ኢትዮጵያ ውስጥ ባሉ ክልል ከተሞች ላይ እየሄዳችሁ ወደ አዲስ አበባ ወዳላችሁበት ከተማ እያመጣችሁ ብትሸጡት የሚያዋጣ ቢዝነስ ነው። ከሀምሳ ሺህ ብር መነሻነት ይበቃል ማለት ነው። አዋጭ ፕሌይሊስት ላይ በጣም ብዙ ቪዲዮዎችን ሰርቼላችኋለሁ። ከዛም ውስጥ ሶስት አራት ነግሬያችኋለሁ። አሁን ግን በዝርዝር የእነሱን ሀሳቦች ይዤላችሁ ቀርብ ያለው ማለት ነው። ውድ የኤፕሊኬቲቭ ተከታታዮቼ ወደ ቪዲዮ ከመግባታችሁ በፊት ቪዲዮን ስለምትወዱት ላይክ አድርጉ። ኮሜንት እና አስተያየት ደግሞ ካላችሁ፣ ያልተመቻችሁም ነገር ካለ እንዳስተካክል የምፈልጉትም ነገር ካለ ደግሞ በኮሜንት ብገልጹ ልይ ይለኛል ማለት ነው። የተለየ ሀሳብ ካላችሁ ደግሞ ቴሌግራም ላይ አዋሩኝ። አሁን ቀጥታ ወደ ጉዳይ ስገባ ከ ብር ተነሽነት የምትሰሩት ቢዝነስ ወይም ደግሞ አዋቂ ቢዝነስ ብዬ በአሁን ሰዓት ላይ በጣም ቫይራል የወጣም በ ቲክቶክም በብዙ ነገሮችም እየተሸጡ ያሉ ነገሮች ምንድናቸው? የቦንዳ ልብስ አዋጭ ቢዝነስ ነው። በጣም በጣም በጣም አዋጭ ነው። ከየትም ሀገር ሳትሄዱ አሁን ኬንያ ላይ፣ ኡጋንዳ ላይ ወደ ኢትዮጵያ ያስገባሉ። ነገር ግን እሱን ለማድረግ ከመቶ ሺህ ከሁለት መቶ ሺህ ብር በላይ ያስፈልጋችኋል ማለት ነው። ይሄኛውን ግን ለመስራት ከሀምሳ ሺህ ብር ጀምሮ እዚሁ ኢትዮጵያ ውስጥ እንዳላችሁ ሆኖ እንደ ኢትዮጵያ ሶስት ቦታ አለ። እኔ ማቀው ከሶስት ቦታ በላይ ሊሆን ይችላል። ነገር ግን ሶስቱ ቦታዎች ላይ በጣም ታዋቂ ናቸው፣ በጣም ብዙ ነጋዴዎች ያውቁታል። እኔም ሄጄ አይቼዋለሁ ማለት ነው። አንደኛው አዲስ አበባ አለ አስኮ አካባቢ። ሁለተኛው ደግሞ አዳማ ነው። አዳማ ጨረታ ቦታ ይባላል እዛ አለ፣ ብዙ ሰዎች ያውቁታል። ሶስተኛው ደግሞ ድሬዳዋ ነው። ድሬዳዋም አሸዋ የሚባል ቦታ አለ። እና እነኛ ቦታዎች ላይ እኔ በአካል ተገኝቼ አይቼዋለሁ። ከአራት ከአምስት ዓመት በፊት ነው። በቅርቡ ሄጄ አላውቅም። በተለይ በተለይ ደግሞ የአዳማው ላይ ሄጄ አይቼ ነበረ። እዛም ላይ ሄጄ እንደተመለከትኩት ከሆነ የተለያዩ ዋጋዎች አሉ። ቲሸርት ከሀምሳ ብር ከስልሳ ብር ጀምሮ አለ። ነገር ግን ሀምሳ ብር ስልሳ ብር ስላችሁ ጨረታ መነሻ ዋጋ ናቸው እንጂ ቀጥታ መሸጫ ዋጋ አይደሉም። ጨረታ ማለት ደግሞ የልብስ ጨረታ እንዴት ነው ብላችሁ ልጠይቁኝ ስለሚችሉ የልብስ ጨረታ አንድ ቲሸርት አንድ ነጋዴ ወይም ደግሞ ለእናንተ የሚሸጥላችሁ ሰው ያወጣና አጫራጭ ይህን ቲሸርት መነሻ ዋጋ አርባ ብር ይላል ማለት ነው። አርባ ብር ካለ በኋላ ቲሸርቱን እያዞረ ያሳያችኋል። ከታች ነጋዴዎች ይኖራሉ። እኔ አርባአምስት ብር ይላል አንደኛው፣ ሀምሳ ብር ይላል አንደኛው፣ ስልሳ ብር ይላል። ስልሳ ብር ላይ ከቆመ ስልሳ ብር አንድ ሁለት ይልና ሶስተኛ ብሎ ለዛ ሰውዬ ልብሱን ይወረውርለታል ማለት ነው። እናንተም ያን ልብስ ትቀበሉና ስልሳ ብሩን ጨምድላችሁ ትወረውራላችሁ። ያን ስልሳ ብር ያይና ልክ እንደሆነ ሲገባው ከኋላ ገንዘብ ተቀባይ አላቸው፣ ለኋላ ላለው ሰው ይሰጣል። ከዛ ቀጣይ ልብስ ያንን ሂሳቡና ሰውየው ልክ እንደተግባቡ ሲጨርስ ሌላ ልብስ ደግሞ ያነሳና ያንን ሹራብ ወይም ደግሞ ሱሪ ያነሳ እና ይህን ሱሪ መቶ ብር መነሻ ይላል ማለት ነው። ከዛ ከታች ያሉት ነጋዴዎች ያንን መቶ አስር ብር፣ መቶ ሀያ ብር፣ መቶ ሰላሳ ብር ይላሉ። መቶ ሀምሳ ብር ላይ ከቆመ መቶ ሀምሳ ብር አንድ መቶ ሀምሳ ብር ሁለት ይልና ለዛ ሰውዬ እሱንም ይወረውራል ማለት ነው። እናንተም ገንዘቡን ተወረውሩለታላችሁ። በእንደዛ አይነት ሁኔታ ነው ጨረታ፣ የልብስ ጨረታ የሚባለው ወይም ደግሞ የቦንዳ ጨረታ የሚባለው ማለት ነው። ከዛ በመቀጠል እናንተ ደግሞ ያንን ልብስ ከሀምሳ ብር ከስልሳ ብር ከመቶ ብር የሰበሰባችሁትን ልብስ ይዛችሁ ትወጡ እና ይሄ ሌጋል ነው። በስነስርዓት ብዙ ቦታዎች ላይ አዳማም ላይ አዲስ አበባም ላይ ሌጋል ሆኖ እየተሸጠ ያለ ስራ ነው። በጣም ብዙዎቻችሁ ሌጋል ናቸው ወይ እያላችሁ ብዙ ጥያቄዎችን ስለጠየቃችሁ ነው፣ እነህ ሌጋል ናቸው። ያንን ልብስ ትሰበስቡ እና እናንተ ወስዳችሁ የሚታጠብ ከሆነ ታጥባላችሁ፣ የሚተኩስ ከሆነ ታስተኩሳላችሁ። ከዛ እነኛ ልብሶች መቶ ብር ሁለት መቶ ብር የገዛችሁትን ሱሪ እናንተ አራት መቶ አምስት መቶ ስድስት መቶ እስከ አንድ ሺህ ብር ድረስ የቦንዳ ሱሪ ይሸጣሉ ማለት ነው። በዛ ላይ ጥራት አላቸው ኦሪጂናል አላቸው እነኛ ልብሶች ቲሸርቶቹም እንደዛ ሃምሳ ብር ስልሳ ብር የገዛችሁትን ቲሸርት በማውጣት አጥባችሁ የሚተኮስ ከሆነ ተኩሳችሁ እናንተ ሁለት መቶ ሶስት መቶ ብር ትሸጡታላችሁ ማለት ነው። የጨረታ ቢዝነስ የሚባለው ይሄ ነው። መገኛቸውም አዲስ አበባ አስኮ አለ። አሁን ላይ ይኑር አይኑር፣ የእሱን እርግጠኛ አይደለው። አዳማ ላይ ግን ጨረታ እንዳለ እርግጠኛ ነኝ። ድሬዳዋም ላይ አሸዋ የሚባል ቦታ አለ፣ እዛም እንዳለ እርግጠኛ ነኝ ማለት ነው። የዚህን ዋና እኛ እራሳችን ማምጣት አንችልም ወይ፣ ጨረታ ከምንጫረት እኛ ጨረታ ማጫረት አንችልም ወይ የምትሉ ጥያቄ ሊኖር ስለሚችል ጨረታውን የሚያጫርቱት የሚያመጡት አብዛኞቹ ከጠረፍ ቦታዎች ናቸው። አንደኛዋ ጨረታ ከምታጫረተው ውስጥ እኔን ሞያሌ ይዛኝ ከሄደችው ውስጥ አንዷ ነች። እሷ ሞያሌ ይዛኝ ሄደችው እዚህ ነጋዴዎች አሉ፣ ወይም ደግሞ አጫራቾች አሉ፣ ነጋዴ አጫራቾች አሉ። ለእነሱ በቀን ገንዘብ ትከፍላቸዋለች እሷ ከሞያሌ ልብስ ያመጣችውን ትሰጣችኋለች። ከዛ የእያንዳንዱን ሂሳብ ታወጣላችኋለች ማለት ነው። እነሱ ያጫርታሉ። ከዛ ያጫርቱበትን ገንዘብ ይወስዳሉ። እሷ ደግሞ የልብስና ትርፏን ይዛ ወደ ቤቷ ትገባለች። ከዛ ድጋሚ ደግሞ ከሞያ ላይ ታመጣለች ማለት ነው። እሷ አዳማም ላይ አዲስ አበባም ላይ ጨረታ ታጫርታለች ማለት ነው። እኔ እሷን በግልጽ የነገረችኝ ነገር ስለሆነ ነው። ሌሎቹ ደግሞ ከድሬዳዋ የምታው አዳማ ላይ የሚሸጡ አሉ። አዲስ አበባ ላይ እያመጡ የሚሸጡ አሉ ማለት ነው። ስለዚህ አይ እኛ ማጫረት እንፈልጋለን የምትሉ ከሆነ ዋናው ቦታ ላይ ሄዳችሁ እሱን ለማድረግ ግን መነሻ በትንሹ ከመቶ ሺህ ብር እና ከሁለት መቶ ሺህ ብር በላይ ያስፈልጋቸዋል። አይ በትንሹ በቤታችን ነው መጀመር የምንፈልገው የምትሉ ከሆነ ደግሞ የተመረጠው ልብስ ከሀምሳ ሺህ ብር ጀምሮ አዳማም ላይ አዲስ አበባም ላይ ድሬዳዋም ላይ ሄዳችሁ ሀምሳ ሺህ ብር ያልኳችሁ በጣም በትልቁ ሱቅ ከፍታችሁ ወይም ደግሞ ኦንላይን ሾፒንግ ላይ እንድትሸጡት ስላሰብኩ ነው፣ እንጂ በጣም በአስር ሺህ ብር በአምስት ሺህ ብር ራሱ መጀመር ትችላላችሁ። ለምን በጣም ርካሽ ናቸው። ቲሸርት ከሀምሳ ብር እስከ ሁለት መቶ ብር በደንብ ታገኛላችሁ። ሱሪም ከመቶ ከሁለት መቶ ብር ጀምሮ ታገኛላችሁ ማለት ነው። እናም እዛ ጨረታ ላይ መሄጃ ወይም ደግሞ መሄድ ያለባችሁ ሰዓት ከጠዋቱ አስራ አንድ ሰዓት እስከ ጠዋቱ አንድ ሰዓት ብቻ ነው። ያ ማለት ከጠዋቱ አስራ አንድ ሰዓት እስከ አንድ ሰዓት ባለው ብቻ ነው ስላችሁ፣ ሁለት ሰዓት ሶስት ሰዓት ብንሄድ አናገኝም ወይ ልትሉኝ ትችላላችሁ። ማግኘት ታገኛላችሁ፣ ነገር ግን እምታገኙት ነጋዴ ነው። ነጋዴ ማለት ይጫረትና ከዋናው ከአምጪዎቹ ከአስራ አንድ ሰዓት እስከ አንድ ሰዓት ባለው ይገዛ ይገዛና፣ እዛው ወደሚሄድበት ሀገር ሳይሄድ እዛው ለሚመጡ ሰዎች ወይም ደግሞ ከስተማሮች ለሚመጡት እዛው መልሶ መቶ ብሩ ነው የገዛው ሁለት መቶ ብር፣ ሁለት መቶ ብሩ ነው የገዛው ሶስት መቶ ብር፣ እዛው አይናችሁ እያየ እጥፍ አትርፎ ሲሸጥ ታዩታላችሁ ማለት ነው። ይሄንን እኔ በአይኔ በብረቱ አዳማ ላይ አይቻለሁ። እዛው ተጫርቶ ገዝቶት እዛው ዞር ብሎ ደግሞ አትርፎ እጥፍ አትርፎ ሲሸጠው አይቻለሁ። እንደዛም ማድረግ ትችላላችሁ። ነገር ግን ይዛችሁት ብትሄዱ ያዋጣል። ወስዳችሁ ለመሸጥ ደግሞ ባታረፍዱ ብዬ እመክራለሁ ማለት ነው። ለምን በሰዓቷ ሌሊት ሄዳችሁ ቀጥታ ከአጫራቾቹ ላይ ብገዙት በርካሽ ዋጋ መግዛት የምችሉትን ሰዓት ግን ቆይታችሁ ስትሄዱ በእጥፉ ትገዙታላችሁ ማለት ነው። ያ ደግሞ ለእናንተ አያዋጣም። ስለዚህ በሌሊት ብትሄዱ ያ ቢዝነስ ያዋጣችኋል ብዬ አስባለሁ ማለት ነው። ውድ የፒኬቲዩብ ተከታታዮች የቦንዳ ልብስ በጣም ያዋጣል። አይታችሁ ከሆነ ከእለት ወደ እለት ቲክቶኩን እያጨናነቀው ነው ያለው ሁሉም ሰው በስልኩ እየሸጠ ነው የሚገኘው ማለት ነው። ስለዚህ ያዋጣል ማለት ነው። እንደ ቲፕ ደግሞ ሁለተኛ የስራ ሀሳብ ማመጣላችሁ። ይሄኛው ማምጫ ቦታው ድሬዳዋ ነው። መሸጫ ቦታው ደግሞ ያላችሁበት ቦታ በጠቅላላ ነው። እሱም የሽቶ ቢዝነስ ነው። ሽቶ በጣም እርካሽ ነው ድሬዳዋ ላይ። እኔ በደንብ አይቻለሁ ድሬዳዋ ላይ ዞር ዞር ብዬ አይቻለኝ በጣም ርካሽ ነው። እዚህ ሀገር ላይ 2500፣ 3000 ብር የሚሸጡ ሽቶዎችን እዛ ሀገር በሺ አምስትና በሺ ብር ታገኙታላችሁ። ከዛም በታች ደግሞ ከ200 ብር ከ300 ብር ጀምሮ ሽቶዎች አሉ። ግን እነሱ ፌኮች ናቸው። አይ ኦሪጂናሉን ነው የምፈልገው ምትሉ ከሆነ ኦሪጂናሉን በሺ አምስትና በሺ ብር ገሳችሁ አዲስ አበባ ላይ አምታችሁ 3ሺ 4ሺ ብር ትሸጡታላችሁ ማለት ነው። እሱንም አብዛኞቹ ሰዎች እየሰሩት ነው። ዋና ጥያቄ ሊሆንባችሁ የሚችለው እንዴት ነው የምናመጣው የሚል ጥያቄ አለ። ለምን ብዙ ቦታዎች ላይ ይወረሳል ይወሰዳል፣ እንዴት ነው እሱ የምናደርገው የምትሉ አሉ። እሱን ራሳችሁ ድፍረት ካላችሁ በድፍረት ይዛችሁ መምጣት የምትችሉበት ራሴ በድፍረት አመጣው አሉ የምትሉ ከሆነ መምጣት ትችላላችሁ። ሊወሰድም ላይወሰድም ይችላል፣ እሱ አይታወቅም ማለት ነው። ነገር ግን የሽቶ ቢዝነስ ላይ ራሳቸው ሽቶ የሚያስረክቡት ወይም ደግሞ የሚሸጡት ድሬዳዋ ላይ ያሉ አስረካቢዎች ዴሊቨሪ ስራውን ይሰራሉ፣ ከመሸጥ በስተቀር አሁን ሽቶን ሲሸጥላችሁ የሽቶን ዋጋ ብቻ ነው። ከዛ በስተቀር አዳማ ድረስን አድርስልን ካላችሁት ወይም ደግሞ አዲስ አበባ ድረስ አድርስልን ካላችሁት፣ ብዙ ነጋዴዎች ስላሉ ብዙ ነጋዴዎች በሻንጣ ሙሉ ሽቶ እኔ ባይኔ ሲላክ አይቻለሁ፣ አዲስ አበባ መተን ደግሞ ሲረከቡ አይቻለሁ ማለት ነው። ስለዚህ የዴሊቨሪን ትከፍላላችሁ። በጣም ነው የሚያዋጣው። ምንም ምንም አይገናኝም ማለት እዚህ ያምታችሁት አንድ ሽቶ እጥፍ እጥፍ ነው የምትሸጡት። እዛ ሀገር ላይ በጣም ርካሽ ነው። እራሳቸው ዴሊቨሪ ደግሞ የሚያደርጉላችሁ ከሆነ እሱም ተመራጭ ስለሆነ እዛው እሱም ብትጠቀሙ አሪፍ ነው። ከዛ በመቀጠል አንዴ ሁለቴ ከተመላለሳችሁ በኋላ ከሰዎቹ ጋር በደንብ ክሎዝ ትሆኑና ከአዲስ አበባ ከአዳማ ካላችሁበት ቦታ ሳትነሱ በስልክ ብቻ በመደወል እዛ ሀገር ይህን ይሄን ይሄን ላክሊ ትላላችሁ ብር ትራንስፈር ታደርጉለታላችሁ እሱን እሱም በሁለት ቀን በሶስት ቀን እናንተ ጋር እቃውን ይልክላችኋል ማለት ነው ስለዚህ የሽቶ ቢዝነስ በጣም ያዋጣል ልብስ ጫማ ከድሬዳዋ ከምታመጡ እዚሁ አዲስ አበባ አዳማ አካባቢ ላይ እዚሁ ዙሪያ ያላችሁ ከዛው ብታመጡ ያዋጣል ማለት ነው አይ ሽቶንም ልብሱንም ከድሬዳዋ እናመጣለን የምትሉ ከሆነ ከዛም ስለሚያዋጣ በጣም አሪፍ ነው ብዬ አስባለሁ ማለት ነው። የተወደዳችሁ የፒኬቲቭ ተከታታዮች ቄ ስላዳመጣችሁኝ በጣም አመሰግናለሁ። በዚህም ዙሪያ ላይ በአዋጭ ዙሪያ ላይ ጥያቄ ካላችሁ ኮሜንት ብታደረጉ ደስ ይለኛል። የተለየ ሀሳብ ያላችሁ ደግሞ በቴሌግራም ገብታችሁ አዋሩኝ ማለት ነው። ፒኬቲቭ ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻቹ። አመሰግናለሁ።